የኢትዮጵያ የሙስሊሙ ማህበረሰብ በተቋም ለመደራጀት የመብት ትግሉን የጀመረው ከ50 ዓመታት በፊት ነበር። የለውጡ መንግስት ኢትዮጵያን ማስተዳደር ከጀመረ ወዲህ ግን የህዝበ ሙስሊሙ ጥያቄዎች ምላሽ ማግኘት ጀምረዋል። ለዚህ ዋነኛ ማሳያው ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ ቁጥር 1207 ዝባ 2012 ራሱን ችሎ እንዲቋቋም መደረጉ ነው። ምክር ቤቱ ከተቋቋመበት ተልዕኮ አንዱ የሆነውን ምርጫ በሐምሌ 2017 ለማካሄድ ዝግጅት ማጠናቀቁን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢ ዶክተር አብድልአዚዝ ኢብራ አስታውቀዋል። ጥር 24 2017 ባደረገው ሶስተኛ አስቸኳይ ጠቅላላ ጉባኤ አንድ የምርጫ ቦርድ በአዋጅ ቁጥር 1207 መሰረት አቋቁሟል። ቦርዱ ዘጠኝ አባላት ያሉት ሲሆን ከፌዴራል እስከ መስጂድ ድረስ አስመራጭን ገለልተኛ የሆነን አካታኝ የሆነ ማቋቋም ፈተና ስለነበረ የክላስተር አደረጃጀትን መርጠን ኢትዮጵያን በ አራት ክላስተር በመመደብ ወደ ስራ ገብተናል። አራቱም ክላስተሮች በቦርዱ ሁለት ሁለት አመራር ተከፋፍሎ ሁሉም ወደ ስራ ገብቷል። የምርጫ ቦርዱ የምርጫ ማኑዋል ማዘጋጀት ነበር። ማኑዋላችንን አዘጋጅተን በይፋ ወደ ስራ አስገብተናል። ቀጥለን የኮሚኒኬሽን የሚዲያ ማኑዋል ነበር። ይህንንም የሚዲያ ማኑዋል አዘጋጅተን ወደ ስራ ገብተናል። በሚሊኒየም አዳራሽ የምርጫ አስፈጻሚዎች የግንዛቤ ማስጨበጫ መርሃ ግብር የተካሄደ ሲሆን የቅድመ ምርጫ ስራ መጀመሩም ተገልጿል። በቅድመ ምርጫ ካሉ ትልልቅ ጉዳዮች አስመራጮችን ማደራጀትና አስመራጮችን የስራ ተግባር ማሳወቅና ማሰማራት ነው። ቀጥሎ ለምርጫ የሚሆኑ ቁሳቁሶችን ማዘጋጀትና ማቀናጀት ማዳረስ ነው። ከዚያም ዛሬ ወደምንጀምረው የቅድመ ምርጫ ቱባው ስራ የምርጫ ምዝገባ ሂደትን ማስጀመር ነው። በመድረኩ ላይ የምርጫ ምዝገባ ቁሳቁሶች ለሁሉም ክልሎች ተወካዮች እንዲሰራጭ ተደርጓል። በሐምሌ 2017 የሚካሄደው ምርጫ በዲጂታል መንገድ እንደሚካሄድም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢው ዶክተር አብድላዚዝ ኢብራሂም ጠቁመዋል። መስካሁን የነበረው የኢትዮጵያ እስልምና ጉዳዮች ምርጫ አንዳንዴ ከላይ አንዳንዴ ደግሞ ባለው አቅም በወረዳዎች ደረጃ አንዳንዴ ደግሞ ዑለማዎች ተሰብስቦ በአንድ ቦታ ብቻ የሚያደርጉት ነው። ይህን መዋቅራዊ የጠበቀ መጅልሱ በአዋጅ ህጋዊ ሰውነትን ካገኘ በኋላ የሚደረግ የመጀመሪያው ምርጫ ነው። በኢትዮጵያ ታሪክ በዚህ መልክ የተደራጀ በዚህ መልክ የራሱን ማኑዋል የራሱን ቦርድ መርጦ በገለልተኛ አካል ፍትሐዊና አካታች የሆነ ምርጫ ለማድረግ ሲደረግ የመጀመሪያው ነው። ምርጫችን በመስጂዳችን በሚል የሚካሄደውን የሙስሊሙ ማህበረሰብ ተወካዮች ምርጫ ለማሳካት በየደረጃው ያሉ አስፈጻሚዎች በቁርጠኝነት እንደሚሰሩም ገልጸዋል።